አምስት የዳይመንድ ሊግ ክብሮችን፣ ሁለት የዓለም ሻምፒዮና ወርቅ፣ አንድ የኦሎምፒክ ወርቅ፣ አንድ የናስ አሳክታለች። በዛሬው ፕሮግራማችን የምናያት ፈጣኑ አትሌት ሻኪሪ ሪቻርድሰን ተከታታይ የልጅነት ሕይወቷ በሐዘንና በውጣ ውረድ የተሞላ ነበር። ይህም የሆነበት አባቷ ከቤተሰቧ ጋር ባለመኖሩ ነው። እጅግ ፈጣን ስትሆን ይህ ብቃቷ ለኦሎምፒክ ውድድር አገሯን ወክላ ለመወዳደር አስመርጧት ነበር። በወሰደችው እጽ ከኦሎምፒክ ውድድር ታገደች። ብዙም ውጣ ውረድንም አይታለች። ሻኪሪ የተወለደችው በዳላስ ቴክሳስ ሲሆን ባያቷ ያል አያቷን እጅግ የምትወድ ቢግማም እያለች የምትጠራት በሕይወቷ ውስጥ እጅግ ትልቅ ስፍራ አላት። ከመጀመሪያውን እነቴ ጀምሮ እስካሁን ላለውበት አያቴ ሁሌም ከጎኔ ነች ትላለች የአያቷን ፍቅር ስትገልጽ። በአያቷ ምክር መሰረት ሁለተኛ ደረጃ ትምህርት ቤት ጀምሮ በሩጫ ስኬቷን ጀምራለች። 100 ሜትር፣ 200 ሜትር የቴክሳስ ግዛት ሻምፒዮናነትን አግኝታለች። ሻኪሪ ዝናዋ መናኘት የጀመረው በሉዊዚያና ስቴት ዩኒቨርሲቲ የመጀመሪያው ዓመት ነው። 2019 በኤንሲኤኤ ሻምፒዮን ላይ በመቶ ሜትር ፍጻሜ ውድድር ላይ 1075 ሰከንድ በመሮጥ የዩኒቨርሲቲውን ሪከርድና የዓለም ከ20 ዓመት በታች አንደር ትዌንቲ ክብረ ወሰንን ሰብራለች። በ19 ዓመቱ ያገኘችው 10.75 ሰከንድ ውጤት በወቅቱ በዓለም ታሪክ ውስጥ ዘጠነኛው ፈጣን ሰዓት በመሆን ተመዝግቦላታል። ሻኪሪ 2021 ላይ ከፍተኛ ደረጃ ላይ ደርሳ ነበር። በዚያውም ዓመት ተደረገው የአሜሪካ የኦሎምፒክ ሙከራ ውድድር ላይ 100 ሜትር በ10.86 ሰከንድ በመጨረስ ለቶኪዮ ኦሎምፒክ ለማለፍ ተመረጠች። ይህ ድል በኦሎምፒክ የወርቅ ሜዳሊያ የማግኘትን ትልቅ ተስፋዋን እንድታለም አግዟት ነበር። ድሉንም ተከትሎ የገጠማት የደስታ ስሜት ከፍተኛም ነበር። በወቅቱ ወደ አያቷ በመሮጥ ደስታቸውን በእንባ ገልጸው ነበር። ነገር ግን ሻኪሪ የኦሎምፒክ ጉዞ ልትጀምር ጥቂት ቀን ሲቀራት ከፍተኛ ድንጋጤ የሚፈጥር ዜና ተሰማ የዩኤስ ኤ ጸረዶ ፒኬጀሲ ማሪዋና በደሟ ውስጥ ስለተገኘ ከኦሎምፒክ ውድድር ተሰራሰች። የአንድ ወር ከማንኛውም ውድድር እንድትታገድ ተወሰነባት። በዚህ ምክንያት ኦሎምፒክ ሳትሳተፍ ቀረች። She lost her mother a few days before the እርሷም ይህን ጊዜ ስትገልጽ አዎ ተሳስቻለሁ፣ ወላጅ እናቴን በሞት ስላጣው ከፍተኛ ዘን ላይ ነበርኩ፣ ከሱ ለመውጣት ማሪዋና ተጠቀም ያለው ብላ በእንባ ገልጻ ነበር። ሰው ነኝና ተሳስቻለሁ ብላም ነበር። ይህ ንግግሯ የሕዝቡን አመለካከት በከፊል ቀይሯል። ከገዳው በኋላ ባሉት ሁለት ዓመታት በሙያዋና በግል ህይወቷ ትልቅ ለውጥ አምጥታለች። በአካል ጥንካሬዋና በጤንነቷ ላይ ትኩረትም አድርጋ ነበር። ሻኪሪ ወደ ውድድር ከሁለት ዓመት በኋላ የዓለም ሻምፒዮና በሃንጋሪ ቡዳፔስት ተመለሰች። ክብሯንም መልሳ አገኘች። እጅግ በተጠበቀው በሴቶች መቶ ሜትር ፍጻሜ ውድድር ላይ ሻኪሪ በአስደናቂ ብቃት 10.65 ሰከንድ በመሮጥ የወርቅ ሜዳሊያን አሸነፈች። የሁለት ዓመታት የትግል ጉዞዋን በታላቅ ድል ጀመረች። ይህን ውድድር ልዩ የሚያደርገው በመቶ ሜትር የዓለም ሻምፒዮና የነበሩት ጃማይካዎቹ እነ ፍሬዘር ፕራይስ እና ሼሪካ ጃክሰን የመሳሰሉት ከባድ ተፎካካሪዎች አሸንፋ ነው የወርቅ ሜዳሊያውን ያገኘችው። በመቀጠልም በዛ ውድድር ላይ በ200 ሜትር ሶስተኛ ወጥታ የነሐስ ሜዳሊያ አራት መቶ ሪሌ የግሩፕ ዱላ ቅብብልም ላይ ወሳኝ አባል ነበረች። ሻኪሪ በአራት መቶ ዱላ ቅብብል ላይ በውድድሩ የመጨረሻ ሩጫ ላይ ስትሮጥ ዱላውን ስትረከብ መሬት ላይ የወደቀ መስሎ የታየ አስቸጋሪ ቅብብል አጋጥሞ ነበር። ሻኪሪ ግን ቡድኑን ከሦስተኝነት በመነሳት ወደ አንደኝነት ደረጃ በማምጣት በአስደናቂ ሁኔታ የወርቅ ሜዳሊያ እንዲያገኙ አድርጋለች። ይህ ድል የ2020ን ውድቀቷን ሙሉ በሙሉ ያስረሳ ነበር። በ2024 ላይ ደግሞ የወርቅ ሜዳሊያ ለራሷና ለሀገሯ ያስገኘ አጋጣሚም ነበር። ያሳየችው አክት ውድድሩን ስታጠናቀቅ ተፎካካሪዎቿን ወደኋላ ዞር ብላ ማየቷ የፓሪስ ኦሎምፒክ ከሚያስታውሱ ድርጊቶች አንዱ ነበር። ሻኪሪ ሪቻርድሰን በዘመናዊ ስፖርት ትልቅ ተጽዕኖ ካሳደሩ የሴት አትሌቶች አንዷ ነች። ከአትሌቲክስ ስኬት በተጨማሪ በግልጽ የምታሳየው በራስ መተማመን የበርካታ ወጣቶች አርአያ ሆነች። አምስት ዳይመንድ ሊግ፣ ሁለት የዓለም ሻምፒዮና ወርቅ፣ አንድ የኦሎምፒክ ወርቅ፣ አንድ ነሐስ አሳክታለች። ከዚህ ታሪክ የምንማረው ተስፋ ሳይቆርጡ በተሰማሩበት መስክ ከተጋን የጊዜ ጉዳይ ነው እንጂ ስኬት ይመጣል። ቤተሰቦቼ፣ ይህ ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ፣ ቪዲዮውን ለሌሎች እንዲደርስ ሼር በማድረግ ቻናሉን ያሳድጉ። በሌላ ቪዲዮ እስከምንገናኝ